በብሩኬ ልደት ሻማ ተለኩሶ ሀይሚን ፈገግ ብላ ብሩኬ ሲደሰት ቤተሰብም አለ እንኳን ተወለድ። የጨረቃ ፍቃድ ቤተሰቦች፣ ሰላም እንዴት ናችሁ? ዛሬ እንግዲህ የቡራ የቀብራራው ልደት ነው ቤተሰብ። መስከረም ሀያ አንድ በመጀመሪያ የክርስትና እምነት ተከታዮች እንኳን አደረሳችሁ። ሲቀጥል እንግዲህ ዛሬ ብሩኬና ና ሀይሚን በሚገርም ሁኔታ ሻማቸውን ለኩሰው ደርድረው በሚያምር ሁኔታ ብሩኬ ነጭ ልብሱን ግጥም አርጎ ሀይሚዬ ደግሞ ያው ታውቃላችሁ ሰዓቱ ነጭ በጥቁር በጣም ነው የሚያምረውኝ እና ልደት ብቻ አይደለም የሚመስላችሁ ቤተሰብ። የምር ዛሬ ከልደቱ ባሻገር ለሀይሚ ሰርፕራይዝ አላት ወይ? ለሀይሚ እንዴት ነው? የተዘጋጀ ነገር አለ ወይ? ቀለበት ነው ወይ የፍቅር ጥያቄ ነው ወይ እስከሚያስብል ድረስ ነው ፎቶ ፖስት ያደረገው ብሩኬ። ቪዲዮ ማታ ይለቀቃል፣ ፎቶ ግን በጊዜ ለቆሉናል። በጣም ነው የሚያምረው ከምታስቡት በላይ። እንደዚሁም ሀይሚዬም ደግሞ አጠር ያለ ግጥም ለብሩኬ ገጥማለታለች፣ መልካም ምኞቷን ተመኝታለታለች። እስኪ ግጥሟን የተወሰነውን ላንብብላችሁ በጣም ደስ የሚልና ልብ የሚነካ ስሜቴን ይገልጽልኛል ብላ ያሰበችው ነው። ሀይሚዬ የገጠመች እለትኝ የኔ ደስታ የኔ ዓለም አንተን የሚመስል በዚች ምድር የለም። ስማኝማ እንኳንም አወቅኩህ፣ እንኳን ተወለድህ፣ እንኳንም አሉህ ብሩኬ። እሰ የኔ ዓለም እንዳንተ አይነት ሰው ጭራሽ እኮ የለም። ያችን ቀን ወደድኳት አንተን ያወቅኩባት ያጎረስከኝ ለት ድንገት የገባሁት በሰዎች እይታ ያች ቀን ትባረክ፣ ልክ እንደ ስምህ ትሆንልን ብሩህ በማለት ግጥሟን አስቀምጣለች። ዝቅ ብላ ደግሞ መልካም ምኞቷንም አስቀምጣለች። የልቤ ካውያ እንኳን ተወለድክልኝ፣ የኔ አስተዋይ፣ የኔ አርቆ ሀሳቢ፣ የእናቱ ልዑል፣ የእናቱ ጀግና፣ የቀረው እድሜህ የተባረከ ይሁንልህ። በደስታ በሰላም በፍቅር በጤና ነፍ አመት ኑርልኝ ብላለች ማለት ነው። ስኬታማ ሁንልኝ ደስታህን እንጂ ሀዘንህን አያሳየኝ እግዚአብሔር ሁሌም ከፊት ከኋላ፣ ከግራ ተቀኝ ጠብቅ። እናታችን ቅዱስ ድንግል ማርያም እቅፍ ድግፍ አድርጋ በሀዘንህ ጊዜ ከጎን ትሁንልኝ በማለት ሀይሚ እየረዘም ያለ ጽሁፎችን አስቀምጣለች። እውነት ለመናገር ሀይሚና ብሩኬ ረጅም ጊዜያትን በፍቅር በሰላም ነው ያሳለፉት። ዩቱብ ላይ ከመጡ ጀምሮ እንዳያችሁት ሰው መጋጨት አይጠፋም አይደለም፣ ይኖራል። ግን ደግሞ በጣም ሲሆነ የነሱ ፍቅር ማለት ነው ሪል ሲሆን ፍቅር። በነገራችን ላይ መጣላት መታረቂያ ያለ ነው፣ ግን ፌክ ሲሆን ነው ትጣላላችሁ፣ ትቀራራላችሁ። በቃ እንደዛ ነው ሊሆን የሚችለው እና ሀይሚና ብሩኪ ማለት ነው ብዙዎቻችን እንደዚህ እየወደድናቸው ጨረቃዎቻችን ያልናቸው በምክንያት ነው። አንደኛ አስተዋይ ናቸው፣ ሁለተኛ ነገር ደግሞ ሰውን ያከብራሉ። ሲቀጥል ደግሞ እራስ በራሳቸው በጣም ስለሚዋደዱ ችግራቸውን፣ ጥላቸውን፣ ምንም ነገር ወደ ውጭ አያወጡም። በውስጥ ነው የሚጨራርሱት። አንዳንድ ጊዜ ለስራም ቢሆን ውጭ ላይ ቢወጣ አንዳንድ ነገር ግን ደግሞ እኔ ካየኋቸው ዩቱበሮች ሁሉ ሀይሚና ብሩኬ በደንብ ሪስፔክት ይደራረጋሉ፣ ይከባበራሉ። ረጅም አላማን ያላቸው ረጅም ጉዞ ነው መጓዝ የሚፈልጉት። ይሄ ባጭር የሚቀር እፍጥልም ያለ ፍቅር ሳይሆን ረጅም ጉዞ አርጅተው ጃጅተው ከልጆቻቸው ጋር የመኖር አላማን የያዙ ሰዎች ናቸው። ገባቸው አይደል? አሁን በወጣትነታቸው አላማቸውን አሳክተው ቀጣይ በፍቅር በሰላም መኖር የሚፈልጉ ሰዎች ናቸውኝ እና በቃ እኔ ደስ ና ያለኝ ሀይሚዬ የተለያዩ ፎቶዎችን አርጋ ነው ፖስት ያደረገችው ግጥም ሲገጥምለት የሆነ ልቧ ውስጥ ያለውን የተሰማትን ያችን አንተ ያጎረስከኝ ቀን ወደድኳትኝ። ያስባችኋታል ያችን ቀን ሁሌ የምታስታውሳት ሁሌ የምታመሰግናት ናት ሀይሚ እና እውነት ነው እንግዲህ ታውቃላችሁ የሩትዬና የአብርሽ ፕሮግራም ሰዓት ላይ ነበረ የተገናኙት። እንደዚሁም ደግሞ ቀጥሎ የት ነው ሙቤጋ ለአረፋ ነው ለኢድ ብቻ፣ ሁለቱ ጋር ነው በደንብ ሰው አይን ላይ የገቡትና እንኳን ተገናኛችሁ። እግዚአብሔር ያገናኛል ሰውን፣ ደግሞ ሰበብ አርጎ ይሰጣል። እኛ ጋር አይኛ አይን ውስጥ የገባችሁትኝ ሰበብ ስለሆነ ነው። ገባችሁ አደለና ከዚህ በላይ ረጅም ጉዞ ረጅም ወልዳችሁ ከብዳችሁ እንድናያችሁ ያብቃን። ሲቀጥል ደግሞ ሀይሚዬ በጣም እንደምትወድህ እንደምታከብር፣ ሁል ጊዜ ትናገራለች። ብሩኬ ማለት ነው እኛና አንተም ደግሞ በተግባር ብዙ ነገሮችን እያደረግክላት ነው። በጣም ደስተኞች ነው በእናንተ። እኔ በግሌ በጣም ደስተኛ ነኝ። የምሬን ነው። ምላችሁ በሚያረጓቸው ነገሮች በቃ እኔ ደስ ይለኛል። እውነት የሆነ ወጣ ያለ ባህርይ የለባቸውም፣ በአጠቃላይ ማለት ነው። ዛሬ እንግዲህ የቀብራራው ልደት ነው። በቀብራራው ቤት የሚገርም ፕሮግራም አለ፣ የብሩኬ የልደት ፕሮግራም። ሻማዎች ተለኩሰዋል። ሀይሚም ዝንጥ እምር ብሎባታል፣ ብሩኬም እንደዛው እምር ብሎ ሁለቱ ባንድ ላይ ቤተሰብ እንዴ እኔ እኮ አፈርኩ ተሽኮረመኩኝ። የተለቀቀውን ፎቶችን ወደ ነው ታይም ሊል ያስቀምጠዋለሁ። እናንተም ደግሞ ብሩኬ ጋ ሄዳችሁ ላይክ እንኳን ተወለደህ ማለት በቃ የደስታ ቀን ነው የሰው ልጅ አንድ ጊዜ ነው የሚወለደው። አንዴ ነው የሚወለደው፣ አንዴ ነው የሚሞተውኝና የተወለድንባት ቀን ደግሞ አንደኛ እናታችንን ያስጠነቅንበት ቀን፣ ሁለተኛ ነገር ደግሞ ወደዚች ምድር የመጣንበት ቀን ለመጀመሪያ ጊዜ ማለት ነው። ና ብቻ ልደቱን አብዝቶ የሚወዱ ሰዎች አሉ። ብሩኬ ደግሞ ከአንድ ወር በፊት ነበር ልደቴ እየደረሰ ነው ሲል የነበረውኝ ና ደስ እንዲለው እየገባችሁ እንኳን ተወለድ በሉት ቤተሰብ። ብላት በጣም ወዳችኋለሁ። እዚህ ጋ ይበቃኛል። ባይ ባይ